ተመልካቾች እንግዲህ አሁን ደግሞ ከኪ ተመዝጋቢ እህቴ ጋር ነው የሚገኘው። እንተዋወቅ። እኔናት አየልሽ ደምጦ ባላለሁ። እሺ፣ የኪ ተመዝጋቢ ምን ባለ፣ ስንት ነበር የተመዘገብሽ? ባለ ሁለት። ባለ ሁለት። ዛሬ የነበረውን የእጣ ወጣት ስነ ስርአት እንዴት አገኘሽ? በጣም ደስ ይላል። ለመጀመሪያ ጊዜ ነው ስገኝ፣ እጣ ላይ እስከ ዛሬ የወጣው ላይ ተገኝቼ አላውቅም እና በጣም ደስ የሚል ስነ ስርአት እና ደስ የሚል ፕሮግራም ነበረ። ኪሌ ለመመዝገብ ስትወስኝ ምን ምን ምክንያቶች ኖሮሽ ነው? ለምን ተመዘገብሽ? ያው አንደኛ ቤት ስለሌለኝ ቤት ለማግኘት ነው የመኖሪያ ቤት ሁለተኛው ደግሞ ያው ከሰማሁት መረጃዎች አንጻር ያለው የኪ ሶሉሽን እምነት ይኖረዋል በሚል የገባሁበት እንግዲህ ከገባሽስ በኋላ እንዴት አገኘሽ ከገባሁ በኋላ ቆንጆ ነው እስካሁን ያለው ሂደት ምንም የሚያጠራጥር እና እንትን የሚል ነገር ያየሁበት ነገር የለም እስካሁን ቆንጆ ነው የዛሬው እምጣ ላይ ስሜ ነበረ ያው እንግዲህ እንደ ድሎ ነው አልወጣም እንጂ እንትኑ ላይ ገብቼበት ነበር። በምትመዘገቢበት ሰዓት የሰዎች አስተያየት ምን ነበረ ስለ ኪ የሚሉሽ? በሰዓቱ ከሚዲያ ሰምቼ ነበር የገባሁት እና የመጀመሪያ ዙር ተመዝጋቢ ነበርኩኝ እንዳ አጠቃላይ መረጃውን ከሚዲያ የሰማሁት እንጂ እንደዚህ ሰዎችን ቀርቤ አላማከርኩም ነበር። ከገባሁ በኋላ ነው ውይይት ላይ የገባሁት እንጂ መጀመሪያ ከሚዲያ ነው ሰምቼ የገባሁት። ጎበዝ ነሽ አንቺ በራስሽ ነው ስምታደርገሽ። ውስን ነው እንደዛ ነው ማስታወቂያ። እነ ሙሉ አለም ነበሩ በሰዓቱ የነሱ ናቸው የነበረ። የመጀመሪያ ጥር ተመዝጋቢ ነው። አይ በጣም መልካም እንግዲህ፣ ስለ ኪ ብዙ ማወቅ የሚፈልጉ ተመልካቾቻችን አሉ። እስኪ ለእነሱስ ምን የምትያቸው ነገር አለ? ኪ እንግዲህ እኔ እስካሁን በማለት በቆዩበት ዓመት ከምናምናሁታል በቁጠባ ሂደትም ብዙ አይነት ነገሮች ከውጭም ልትሰሚ ትችላለሽ። ውስጥሽን የሚያጠራጥር መንፈስም ውስጥሽ ውስጥ ብዙ ነገር ልትሰሚ ትችላለሽ። ከገቡትም ካልገቡትም ውስጥ ያው ያ ነገር ምንድን ነው ካለፋሹና ከምትሰሪው አንጻር ገንዘቤ ምን ጋር ነው የሚለውን እምነት ለማግኘት ያህል ነው። ሰው ካለው ፍርሃት አንጻር ከእኔም ጨምሮ ማለት ነው። ግን እስካሁን ባለው ሂደት ስመለከት ምንም ይሄን ያህል እንትን የሚል ነገር የለውም። እና ያው ኢንሹራንሱን መድን ድርጅትን ቀይሩልናል ከቡና ባንክ። ደስ ይላል። እግዚአብሔር ይመስገን። እንግዲህ በቀጣይ ፈጣሪ ዳሽ እድል ከአንቺ ጋር ይሁን። አመሰግናለሁ። አድራሻችን ካዛንችስ መናኸሪያ ረድኤት ሕንጻ ዘጠነኛ ፎቅ ኪ ሃውሲንግ ፋይናንስ ሶሉሽን ቀላል ነው።